የግንባታውን ዘርፍ ሀገራዊ አበርክቶ በማሳደግ ረገድ ለተሰሩ ስራዎች ማሳያ የሚሆኑ በርካታ ተግባራትን መጥቀስ ይቻላል። በያዝነው ዓመት ብቻ የግንባታ ዘርፉን ተደራሽነት ለማሳደግ ወደ 300 ቢሊዮን ብር ወጪ መደረጉን ከኢትዮጵያ መንገዶች አስተዳደር ያገኘነው መረጃ ያመላክታል። በዚህ ጉዞ ውስጥ ሚናቸውን እያላቁ የመጡት በዘርፉ የተሰማሩት የመንግስት የልማት ድርጅቶች ደግሞ ዘመኑን የሚመጠን ዝግጁነት እንደሚጠብቀን በማመን እየሰራን ነው ይላሉ። ይህንን ታሳቢ ያደረገ በማሽነሪና የሰው ኃይል ማብቃት ላይ በሪፎርም የታገዘ ዝግጁነት ደግሞ ተቋማቱ ልምድ ውጤት እያመጣ ያለ ተግባር ነው። ኮርፖሬሽኑ ያው አቅም ካልፈጠረ በስተቀር አሰሪ መስሪያ ቤቶችም እምነት ጥለውበት አይሰጡትም ስራ። ይሄን ለማድረግ በሰው ኃይልም በማሽነሪ በተሽከርካሪ ራሱን ማጎልበት አለበት።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 ያንንም እንደ ትልቅ ሪፎርም ኤፊሸንሲን ለመጨመር በአጭር ጊዜ ውስጥ ትልቅ ስራ ለመስራት ትርፋማም ለመሆን የሚረዱ ሪፎርሞች ናቸው ብለን እየሰራንበት ነው ማለት ነው። ይህ ወደ ማህበረሰቡ ህይወትና በተለያዩ አካባቢዎች ወደሚገነቧቸው የመንገድ ስራዎች ሲወርድ የህዝብ ወገኝተኝነትን እያመጣ ስለመሆኑም ይጠቅሳሉ። ምንም እንኳን የተቋቋሙበት ዓላማ ቢሆንም ለአመታት ከማህበረሰቡ ጋር ልዩነት እንዲፈጠርና ምክንያት እንደነበር በማንሳት አሁን እየተቀረፈ መምጣቱን ጠቅሰዋል።